ሰይፉ በኤቢኤስ የስንብት የዜማ ግብዣ ላይ ደርሰናል። አንድ ኳ ከጀመረ የምትመለከቱት ሰይፉ በኤቢኤስ ነው። በያላችሁበት ጥሩ ጊዜ ነው የምንመኘው። የስንበት የዜማ ግብዣ ላይ ደርሰናል። ሶስት አዳዲስ ስራዎችን በራሱ ዩትዩብ ላይ ለቆ ተደሰቱበት ብሏል። እዚህም ተገኝቷል። ለኦራ ዳዊት እንዴት ነው አቀባበል ምንድን ነው የሚባለው? አሁን የአልበም እኩሌታ ነው፣ ምን እንደሚባል እንጃ፣ ሩብ የአልበም ሲሆን የአልበም መባቻ የሆነ ነገር እንበለው ብቻ። ሶስት ዘፈኖችን ለቀቅ አድርጋል። የዘንድሮን አድዋ ከደመቁት ስራዎች መካከል አንዱ የኦራ ዳዊት አድዋ ነው። በጣም አሪፍ ስራ ነው። ቀለሜ እንዴት አልከው? አንደኛ የአድዋው ዘፈን መጠሪያው ነው። አድዋ ቀለሜ ነው የሚለው ዘፈኑ አንደኛ እሱ ነው። ሁለተኛ ከዚህ በኋላ ያው ቅምሻ ናቸው ሶስቱ እና ከዚህ በኋላ የምመጣበትን መንገድ ትንሽ የሚያሳዩ ስለሆኑ በእንደዚህ አይነት ቀለም ይሆናል የምመጣው ለማለት ነው። ባለፈው እንግዲህ ጓደኞች እዚህ ድረስ መጥተው በአዲስ መልክ ስራ ጀምሯል። ዴቭ ትንሽ ድባቴ ውስጥ ነበር ስንባባል ነበር። ዛሬ ደግሞ እነ ቀምህራሽምና ዶክተር ሰላም እዚህ ነበሩ። ከድባቴ ወጣቱን ለማውጣት የተንቀሳቀሱ ነውና አሁን ሙሉ ለሙሉ ወደ ቀድሞ ቦታ ለመመለስ የሰማቸው ስራዎች ይመሰክራሉና እንደገና እንኳን ተመለስክ ለማለት እፈልጋለሁ። እንኳን ተመለስክ። በነገራችን ለነዚህ ሶስት ስራዎች አውራ ዳዊት ዩቲዩብ ቻናል ማግኘት ትችላላችሁ። ተደሰቱበት ለማለት ነው። እንዴት ነው አሁን፣ በደንብ ስሜትህ ጥሩ ነው። አድዋ አንደኛው ስራ ነው። አንደኛው ደግሞ ዛሬ ከቅኝት ባንድ ጋር የሚቀርበው የፍቅር ዜማ ነው። ፍቅር ይዞኛል። አዲስ ነገር ነው። አውራ ዳዊት ፍቅር ይዞታል። ከፍቅር እኮ የሚያመልጥ ማንም የለም ይላል ግጥሙ ላይ ራሱ። አይሄድ የለከ ፍጥረቱ ይሁን በቃ ምና አባ ረሙ። ምክንያቱም ከአሁን በፊት አንድ ሁለት የመጣበትን አጋጣሚ ያስታውሳለሁ። ብዙዎች ጥሩ ይመኙልሃል፣ የዛን ያህል ደግሞ በጣም ተደጋጋሚ ስም ተጋላጭ ነው። አገባ ፎቶ እየለጠፉ ምናምንና አሁን ፍቅር ያዘኝ ብለህ ደግሞ ትንሽ ፍንጭ ስትሰጣቸው እንትናነች ምናም ምናም ሊሉ ይችላሉ። ለማንኛውም ቻለሁ ቻለው በሉት። እስኪ አንድ የጋሽ ማህሙድ አልገባኝም፣ ምንድነው ትዝታ፣ እና ማን ነበር የጠየቀው የትዝታ ንጉሥ ተብሎ ጋሽ ጥላሁን ግን ዘፈኑ ራሱ አልገባኝም። እኔ ምንድነው ትዝታ ይላል ሽሙና እዚህም ላይ ፍቅር ይዞኛል ትላለ። ጎን ለጎን ደግሞ ጠያቄም ና ግጥሙ የማን ነው ራሱ ነው። እዛ ነው የሆነ ሚነካ ነገር አለ። ከልብ ሲቀዳ ስሜት ይሰጣልና ስሰማው በጣም አሪፍ ሥራ ነው። በነገራችን ላይ ፍቅር ላይ የያዛችሁ በአጠቃላይ ካሜራማኖችን የሁሉ ሰው ፍቅር ይዞ በጣም ቆሚ ገርም ነው። ወይ ፍቅር እያለ ሰው ያወካል። ማንም አላየውም ቆሞ ሲሄድ በአካል የሚለው አሁን አንተ ፍቅርን ቆሞ ሲሄድ ያየሁት እያልክ ትያልከ? አይ እንት እዛ የሚገልጸው ካራክተር የሚለው የሆነ ሆነ ያልተለመደ አይነት ሁኔታውን ሲያይ ይመስለኛል በቃ ፍቅር ይዞኛል ይመስለኛል። ምልክቱ ታይቷል። ምን ምንድነው ምልክቱ ፍቅር ሲዝ አሁን በእኛ ጊዜ የእንትናን ዘፈን አስታውሳለው፣ የኤፍሬም ታምሩን ምግብ አልበላ ብሎሽ ነበር ወይ ውሃ አልጠታ ብሎሽ ነበር ወይ ሌሊቱ አልነጋ ብሎሽ አይነት ነገር፣ ምልክቶቹ በአጠቃላይ አለ በዚህ ዘመን። ምክንያቱም እንደውም ፍቅር ይዞኝ አፒታይት የተከፈተ የሚል ሰው ስላጋጠመ እስኪ ማነ ሁለት ክትፎ እዚህ ጋር፣ በእናትህ ፍቅር ድክም አድርጎኛል ብሎ የሚበላ ሰው አይ እንደንትኑ ይመስለኛል። እንግዲህ እንደ ሰውየ ባህሪ ከተለመደው ከአንተ ወጣ ስትል ምን ሁኜ ነው ምናምን ትላለህ ይመስለኛል። ደነዘዝኩ፣ ፈዘዝኩ፣ እሷን ብቻ ነው የማሰበው የሚለው ስሜት ግን አሁንም አለ። የምግብ የመዝጋቱ ውሃ፣ እንቅልፍ እምቢ የማለቱ ነገር ግን አንዳንዶች በተገላቢጦሽ ሆነን ስለሚሉ ነው። በዚህም ዘመን እስከ አምስት ሰዓት ፍቅር ይዞታል ተብሎ እስከ አምስት ሰዓት ደሽ ብሎ ጭራሽ በጣም ዲፕ ስሊፕ ከመተኛቱ የተነሳ አይና ሩሉ እዚህ ጋር ከች ብሎ፣ ፍቅር ይዞኛል። በእኛ ጊዜ ቲኖቅ ሌሊቱን ሙሉ ይህኔ ተኝታ ይሆ፣ ከዛ ወረቀትና እስክሪብቶ አውጥቶ ደግሞ ይድረስ ለምወድሽ ትጽፋለህ። አሁን እኮ ቴክኖሎጂም ይመስለኛል የፍቅርን ጉዳይ ትንሽ ቀለል አድርጎታል። እንደኛ ዘመን ብዙ ስቃይ አላይም። በዚህ ዘመን እና በተለይ ፍቅር ውስጥ ላላችሁ አዲስ ለወደዳችሁ ኦራዳይት አሪፍ ስራ ይዞላችሁ መጥቷል ለማለት ነው። ይህንሉ ኮሚዞሮ በዚህ ሶስት ዘፈኖች ውስጥ አንድ ትግርኛ አለ፣ አንድ ትግርኛ አለ ስሎ ነገር አንድ ትግርኛ አለ። እስኪ ይበለው አደል ሞክረው እንዴ ቢ

መበቆል ጥበብ ወሊዳወሊዳ ለእናት የሰራሁ ስራ ነው ሊባል ይችላል። ይህ ስራ ይገልጻል፣ ግን ሞር ደግሞ ሀገርን የሚገልጽ ነው። ሀገር በእናት ትወክላለች ብዙ ጊዜ ትወክላለች። ለሀገር ስትዘፍን ጎል ለጎል ለእናት እንደሰራ ቆጣ አገርን ይገልጻል ትግራይን ይገልጻል። ስፔሲፊካሊ ለምሳሌ እንደዛ የሚገልጽ አይነት ሙዚቃ አልሰራውም ነበረ። አሁን ደግሞ በራሴ እይታ በራሴ መንገድ ያው እንደ ታናሽ በምታዝበው ይገልጽልኛል፣ የውስጤን ስሜቴን ይገልጽልኛል የምለውን አይነት ነው የሰራውት። ሞር ስፔሲፊካሊ ትግራይን የሚገልጽ እንዴት አገኛችሁ? ትግራይ አደየ አንድ ጓደኛችን ነበር ወዲ ትግራይ የምንለው ነው። የትግራይ ልጅ እንደማለት ነው። በዚህም ስራ ውስጥ እንግዲህ በቃ ናፍቆትህን ፍቅርህን እና ለትግራይም ለሕዝቧ ትክክል፣ ይህን ስራ እስኪ ኦራዳ ዩቲዩብ ቻናል ታገኙታላችሁ። የት እናገኘዋለን እያሉ ታገኙታላችሁ። አድዋ አለላችሁ። በዚህ በኩል እንግዲህ አድዋ ሁሉን ያስተሳሰረ የአድዋ ስሜት እኮ በጣም ደስ ይላል አይደለ? በጣም አዎ፣ በጣም አዎ። ወራሪ ሲመጣ እኮ ማነህ፣ ምንድነህ ምናምን የለም፤ ሁሉም በአንድነት ኢትዮጵያም ብሎ ሞተ አድዋ ላይ። እናም ዛሬ እንዴት የፍቅር ስሜት ውስጥ ያለ ነው። በነጻነት የምንተነፍሰው ያኔ በተከፈለ መስዋዕትነት ነው። ያንን በማሰብ እንግዲህ አድዋ ቀለሜን ይዞ መጥቷል። ለዴቭ ባካችሁ በጣም አሪፍ ስራ ስለሆነ ከዛ ውጭ ለትግራይ የሰራውን አዲስ የትግርኛ ዜማም ተዝናኑበት። ፍቅር ለያያዛችሁም ፍቅር ያዘኝ መሰለኝ ብሏል እሱ። እንዲህ አይነት ጥርጣሬ ውስጥ ካላችሁ አዲስ ዘፈኑ መድኃኒት እኔ አዝዤላችሁ እንደ ዶክተር ማለት ነው፣ እንዲያዳምጡት አመሰግናለሁ በጣም ዳዊት አለማየሁ ይላል ቻናሉ ስለዚህ እሱ ላይ ማግኘት ይችላሉ። ትንሽ አንድ አስራ አምስት ቀን ምናምን ሆኖታል ከተለቀቀ ስለዚህ አሁን ቀኝት ባንድ እያፈጠጡብኝ ነው። ቶሎ በል እንጂ ጓጉተዋል፣ ለመስራት እኔም በጣም ጓጉቻለሁ። ምስጋና ካለ አመሰግናለሁ በጣም። ያው ከዚህ በፊት በነበረው በተለይ በደንብ ማመስገን የምፈልገው ያው የህዝቡን ነው። ያው የኛ ስራ ሞራል ይፈልጋል። ያው ፊድባክ እየተከተልክ ነው የምትሰራው እና አመሰግናለሁ በጣም በደንብ ወልካም ላላችሁኝ። አሁን ደግሞ እንደ ቅምሻ ሶስቱን ሙዚቃዎች ይዤ መጥቻለሁ። ያው እንደምትወዱት ተስፋ አደርጋለሁ። ሌላው በጣም አመሰግናለሁ። ያው እንደማትወዳጋለሁ ግን አመሰግናለሁ በጣም የእውነት እግዚአብሔር አክብርልኝ። ያው ማለት እንደ እንትን አይደለም አንዳንዴ፣ አሁን የስራ ጫና መደራረብ፣ ፕሮግራም የሚባል ነገር አለ። በነገራችን ላይ እዚህ ቦታ ስንቀርብ በደንብ በብዙ ዝግጅት ብዙ ፕሮግራሞች ቅድመ ዝግጅት ተደርጎ ብዙ ነገር ተስተካክሎ ነው። እንደ ቀልድ አይደለም። እንደዚህ ሆነ ቤት ውስጥ እንደ መግባት እንደ መውጣት አይደለም። በዚህ ሁሉ መጣበብ ውስጥ እንደዚህ ላስተዋውቅ ነው እንዲል አደርግ ነው። ከዚህ በፊትም እዚህ በተገኘሁበት ጊዜ በጣም በአጭር ጊዜ ነው የጠየቅኩት። በአዲስ ስራ መጥቻለሁ እንደዚህ ጠፍቼ ነበር ስለው ወዲያውኑ መድረኩን ያመቻቸልኝ በአጭር ጊዜ እንደዚህ ልዘጋጅ እንደዚህ ልቆይም አላለኝም። በጣም እግዚአብሔር አክብርልኝ ሴፍዬ፣ በጣም እወድሃለሁ፣ በጣም አመሰግናለሁ። አክባሬ ነኝ፣ ምንም ችግር የለም። ያው እንግዲህ በተለይ ባለፈውም ብለዋል ከሆነ ዝም ካለ ስሜት ውስጥ ሙዚቃ ሳትሰራ በሀዘን መንፈስ ውስጥ ነበርክ። እንደገና ማንሳታና የወላጅናት ጉዳይ በጊዜው የነበረው የጦርነት መንፈስ ያሁሉ ቀርቶ እንግዲህ አሁን በአዲስ መንፈስ እንደገና በአዳዲስ ስራዎች እየመጣ ነው። ላልበሙ መምጣት ምልክቱ የእነዚህ ሶስት ስራዎች መለቀቅ ነው። ስለዚህ በአዲስ መልክ ባለፈው ወደ ሙዚቃው ዓለም ተመልሻለሁ፣ አዲስ ነገር ይዤ በቅርብ እመጣለሁ ባለመሰረት ቃሉን ጠብቆ ነው ዴቭ የመጣው። ፍቅር ላይ ያዛችሁ ከቅኝት በአንድ ጋር ቀጣዩን ዜማ ተጋበዙ። ሳምንት በሌላ ልዩ የመዝናኛ ዝግጅት እንገናኛለን። ዴቭን አመስግኑት። በሚቀጥለውም እኮ እንገናኛለን። እንደገና አዎ፣ መልካም ድል ብለን ተመልክቶች በኋላ ይመለሳል።